ምን እንደሚፈልጉ እኮ ግልጽ ነው። ሀሳባቸውን ሁሉ እስከ መጨረሻው ድረስ ምን እንደሚያስቡ ማውቃለሁ። ይህ ሴትዮ ግን የአይምሮ በሽተኛ ትመስለኛለች። ግን ትንሽ ትፈራለች መሰለኝ። አዎ ትፈራለች። የአንተ እህት ግን አትመስለን፣ ፈራቸዋል። የእናት ወድ ሽንጉርጉር አይደል። ለምሳሌ አንቺ ትናድጫለሽ፣ ወንድምሽ ደግሞ ረጋ ያለ ነው። ከዚህ ሰውዬ ጋር ትሰካከሳላቸዋል እሱስ እየሰከሰሽ ቢሆን በምን ታውቂያለሽ? ካወቀ ሳይቀድሜ ነው መቅደም ያለብኝ። በምን ሆነሽ ነው ትቀልጃለ እንዴ? እና ልሙት ባይገለኝ እንኳን በቀላሉ አይለቀኝም። አይምሮች ላይ ቁጭ ብሎ ስለ መግደል የሚያወራሽ ጂኒ መቼም ቢሆን ስራውን ረስቶ አያውቅም። ያው ጋር እሺ፣ እንደምታውቀው ሌላ የምጠይቀው ሰው ስለሌለኝ ነው የሆነ በአንድ ወር ውስጥ የምመልሰው ብር እንድትሰጠኝ ነበር። አራት ሚሊዮን ብር። አራት ሚሊዮን ጭንቅላታቸውን በትናቸው በትናቸው ላይ ይህ ሀሳብ ወደ አእምሮ ውስጥ እንዳይመጣ ነበር የፈራሁት። ቆይ ለምን ብለህ ግን እስር ቤት ህይወትን ታሳልፋለህ? በመለኝ ካል ከመግደል ያልተናነሰ ኪሳራ ነው የምናደርስባቸው። ኤሊስ ሰሚኛለሽ፣ ይህ አልጋ የኔና ዳኒ ብቻ ነው እሺ? እሱ ሲዳን ያለ አንተ ከዚህ በላይ የማየቱ ፍላጎት ካለ በሚገባ ብዙ ነገር ታያለ። ልኩም ካለፈ የመጨረሻ ስራዊ እሱም መጨረስ አየሽ ሰይጣንሽ፣ ተነስ አንዳንዴ፣ እኮ ፍቅረኛ የራሷ አትመስለኝ። እኔም ቢሆን ምክሬን እንደ ጠላት ስለምሰመኝ፣ አንዳንዴ አንዴ ማቅሹ አትመስለኝ። ካሌብችት እንደሚያደርግብኝ ሰምቻለሁ። እሩምቺን ተቀርጾ ተልኮልኛል። እስኪ ያሰኝ። ችግሩ እኮ አባቱ ቤት ስለምኖር በስሜ ምንም ስለሌለኝ ነው። አንተ ቤቱን በስሜ እንዳረክል ቢያቅ እኮ ያከብረኝ ነበር። እና ምን ችግር አለው? መችኒት የውሸት ሰነዶች አዘጋጅቶል? ይህ እንግዲህ እስካሁን ማለት ነው። አባቱና እንዲሁም ደግሞ ትሁት የሚነግሩትን ስላልሰማ ሁሉን ነገር በራሴ አየዋለሁ። እነሱ የሚያደርጉትን ነገርስ እውነት ነው ወይ የሚለውን እንግዲህ የአባቱ አክስት በመምሰል እንግዲህ የሴት ልብስ በመልበስ ቀጥታ እንግዲህ እነሱን መከታተል ጀምረዋል። አሁን ግን በሚያየው ሁኔታ በሙሉ እጅግ በጣም ራሱን መቆጣጠር አቅቶታል ወደ ውሳኔም እየገባ ይገኛል ማለት ነው። በእርግጠኝነት ይህ እንዳይመጣ ራሱ ትሁትም እጅግ በጣም እየፈራሽ ነበር። መታገስ አለብህ። እኛ በጣም ብዙ ነገሮች አሳልፈናል። ቃሊብ፣ አንተ ይህን ነገር መቋቋም አችል ማየት አልነበረብም። ኧረ ገና ብዙ የዚህ ቤት ጉድ አያልቅም። ገና ብዙ ነገር ያደርጋሉ። እባክን በዚህ ይብቃ በማለትም ለምነው ነበረ ግን ደግሞ በፍጹም እኔ አሁንም ማየት እስካለብኝ ድረስ አያለሁኝ በማለት ነገሮችን ማለት ነው እየቀጠለ ይገኛል። እንዲሁም ደግሞ አባቱም ማለት ነው እጅግ በጣም ሁኔቶቹ ትግስት እንዲኖርህ እፈልጋለሁ ልጄ። እኔ በሆነው ባልሆነው እንድትናደድ አልፈልግም ወይንም ደግሞ አንተ እነሱን የሆነ ነገር አድርገህ ገለህ እስር ቤት እንድትበሰብስም በፍጹም አልፈልግም ሲጀመር ከመግደል የማይተናነስ ነገር ነው ማድረግ የምንፈልገው ከነሱ ላይ። ስለዚህ እንደዚህ ከነሱ ላይ ጉዳት አደርሳለሁ በስሜት ተነሳስተ የምታደርገው ነገር ምንም አይነት ነገር እንዲኖር አልፈልግም በማለት እንግዲህ ያው ቃሊብ ነግሮታል ማለት ነው። ቃሪብም እሻባዬ ግን ይህን ሁሉ ነገር እንዴት ታግሳችሁ አንተና ትሁት እናትሁት እንዴት ኖራችሁ? በማለት እንግዲህ በትዕግስታቸው እጅግ በጣም እየተደመመ ይገኛል ማለት ነው። አሁን ላይ እንግዲህ ቲናና ቲና እንዲሁም ደግሞ ዳኒ ይህ ተንኮል ነገራቸውን መዘርጋታቸውን አሁንም ቀን በቀጠን እጅግ በጣም ማለት ነው እየጨመሩት ይገኛሉ ማለት ነው። ምክንያቱም አሁንም ቲና እጅግ በጣም በቃ አንድ እና አንድ ከዳኒ ጋር መኖር ነው የምትፈልገው። ዳኒን ለማግኘት ደግሞ የማታደርገው ነገር የለም ማለት ነው። እና አሁን ላይ እንግዲህ ቃሊብ እጅግ በጣም ብዙ ነገሮች በጆሮ ሰምቷል። የሆነውን ነገር ሁሉ ባይኑም አይቷል ማለት ነው። ከዚህ በፊት እንግዲህ አባቱም እንዲሁም ደግሞ ትሁትም ሲነግሩት ማለት ነው አልሰማም ነበረ። ሲቀጥል ይህን ነገር ሲያደርገው አሁን ማለት ነው ሁሉን ነገር እንዲከታተል ሲል አባቱም እንዲከታተለው ፍቃደኛ ነበር፣ እንዲከታተላቸው ፍቃደኛ ነበር። ያው ውሳኔውም መጥፎ ውሳኔ እንዳይወስን በማለት ያው ለልጁ ፍራቻ ቢኖረውም ግን ደግሞ እኛ የምንለውን ነገር እየሰማ አይደለም። ስለዚህ ከእሷ ጎን እየቆመ ዳግመኛ ዳግመኛ እያየ ነው ነው ስለዚህ ባይኑ ማየቱ ጥሩ ነው ትሁት አይዞሽ አትፍሬ በማለትም የቃሌ ባባትም እንዲሁም ትሁትን ሲያበረታታት ነበረ ማለት ነው ትሁትም እንዴት ይህን ነገር ታስባለ አባዬ እንዴት እሱ በዚህ ልክ እነሱን ሊያይ ይችላል እሱ እኮ አይቋቋመም እያለች እንግዲህ እሷም ደጋግማ ስትናገር ነበረ ማለት ነው። እና እውነት ነው። አሁንም በመጨረሻ እጅግ በጣም ተናዶ ሰውነቱ እስከሚንቀጠቀጥ ድረስ ተናዷል ማለት ነው። እና ውሳኔ ላይ መድረስ አለብኝ። ምክንያቱም አሁን ላይ እንግዲህ የቃሊቡ አባትን ማለት ነው ቤት እንዲፈርምላት እየፈለገች ነው ቲና ስለዚህ ይህን ነገር ደግሞ የቃሊብ አባት ማለት ነው አደርገዋለሁ፣ ፈርምላታለሁ፣ ግን የስህተት መረጃዎች ነው የማቀርብላት ወይንም ደግሞ የምሰጣት ወረቀት ትክክለኛ ቤቱ አይደለም። ግን ደግሞ ሐሰተኛ ወረቀት አሰርቼ እውነት የፈረምኩ አስመስዬ ይህን ነገር ደግሞ እውን አደርገዋለሁ ልጄ በማለት እንግዲህ ለቃሊብም አናግሮት ነበረ ማለት ነው እና አባዬ እንዴት እንደዚህ ልታስበው ቻልክ? በጣም አርቀ ነው ያሰብከው። ጥሩ ሀሳብ ሳይሆን አይቀርም፣ በማለት እንግዲህ ቃሌብም በአባቱ ሀሳብ ወይንም ደግሞ በመጣለት ነገር እጅግ በጣም ተደምማል ማለት ነው። ምክንያቱም አንድና አንድ እሷ ቤቱን ትፈልጋለች ማለት ነው እና በጣም ብዙ ነገሮች ነው በዛሬው ፓርት ላይ እንደውም ቃሌብን እንትን ስትናገረው የነበረው ማለት ነው። ቃሊብ እንግዲህ ፊልድ ላይ ነው ስራ ሄዷል ተብሏል ማለት ነው። ግን ደግሞ እሱ ባለበት እሱን ስታመው ለአባቱ ስታመው አይተናል ማለት ነው። ችት አድርጎብኛል ከሌላ ሴት ጋር ሄዷል፣ ቃሊብ እኔን እያከበረኝ አይደለም አባዬ፣ በማለት እንግዲህ ተናግራለች ማለት ነው። የቃሊብ አባትም እጅግ በጣም ከት ብለው ነበር የሳቁት ምክንያቱም እሱ እንደማያደርገው የራሷን ስራ ነው እንግዲህ እሷ ገልብጣ ስትናገር የነበረው ማለት ነው። እና እንደዚህ ካደረገማ እኔ ራሱ እቆጠዋለሁ አለቀውም። ግን እኮ ቤት ብትገዛልኝ እኮ እንደዚህ አያደርገኝም ያከብሬ ነበር እያለች እንግዲህ እሷን ማለት ነው ውይይቷን አቅርባለች ማለት ነው። እሺ፣ ችግር የለውም ከእሱ ጋር ተነጋግሬ ቤቱን በስምሽ አደርግልሻለሁ፣ በማለት እንግዲህ የቃሊብ አባት ይመልስላታል። በፍጹም በፍጹም፣ ቃሊብ መስማት የለበትም፣ አባዬ። ማንም ሳይሰማ በእኔና በአንተ አንተ ቤቱን በስሜ እንድታደርግልኝ እፈልጋለሁ። አንተ እንደ ልጅህ እኔን አታየኝም ወይ በማለትም ጠይቀው ነበረ። ግን ደግሞ እኔ እንደ ልጅ ነው የማይሽ። ችግር የለውም የፈለግሽውን ሽውን እናደርጋለሁ። አሁን ስራ ስለጀመርኩ ነው ነገሮቹን በሙሉ ነገ ጨርሳለሁኝ እና ነገ በስምሽ አዘዋውርልሽ አለው በማለት እንግዲህ ቃል ገብቶላታል። እሷም እጅግ በጣም ደስ ብሏታል ማለት ነው። ደስታዋንም እንግዲህ ከዳኒ ጋር እየጨፈረችና የፍቅር ጊዜዋን እያሳለፈች ትገኛለች። በዚህ ጉዳይ እንግዲህ ቃሌም ማለት ነው እጅግ በጣም ተናዷል። ሲቀጥል ደግሞ ሁለታቸው አንድ ላይም በመሆን አይቷቸዋል ማለት ነው። ፊት ለፊቱ ሲሳሳሙ እንዲሁም ደግሞ በራሱ አልጋሌ ሲባልጉ ስላያቸው እጅግ በጣም ተናዷል። ሲቀጥል ደግሞ ስለ ቤቱ ጉዳይ እያወሩ ነበር ከዳኒ ጋ ማለት ነው። ቲና ማለት ነው ቤቱን እንደሚፈርምላት እና በስሟ እንደሚያደርግላት ከዛ በኋላ ደግሞ ይሁን እየተወሰነ ብር ተቀብለን አባቱን እደፈዋለሁ እያለች እንግዲህ የቃሊብን አባት ለማስገደል ማለት ነው ሀሳብ እንደያዘች ራሱ ቃሊድ ማለት ነው በጆሮ ሰምቷል። ይህን ነገር ሲሰማ እጅግ በጣም ነበር የደነገጠው ማለት ነው፣ ሰውነቱ እስከሚንቀጠቀጥ ድረስ ነበር የደነገጠው። እውነትም ያስደነግጣል። ዳኒ ራሱ በጣም ነው የሚፈራት በነገራችን ላይ ማለት ነው። ምክንያቱም በጣም ክፉ ክፉ አስመሳይ ነገር ነች ማለት ነው። እንዴት ቤት የሰጠሽን በስምሽ ያረገልሽን ሰው እንዴት መልሰች ትገይዋለሽ? በማለት እንግዲህ ሳይጣንሽ ደግሞ ተመለሰ መጣ። እንደዚህ ዝም ብሎ ግደይ ግደይ ይላል ያንቺ ጅኒ እያለ ሲናገራት ነበር ዳኒ ማለት ነው። እና አሁንም ይህን ነገር ውለታ እንኳን አድርጎላት የቃሊብ አባትን ለመግደል ነው ፍላጎቷ። በነገራችን ላይ የቃሊድ አባትን ብቻ አይደለም ራሱን ቃሊብን ራሱ ለመግደል ሀሳብ አላት ማለት ነው። እና ሁለታቸውን ራሱ አባትና ልጅን እናሳብዳቸዋለን፣ ሁሉ ነገር ለእኛ ይሆናል እያለች እጅግ በጣም እንትን ስትል ነበር። በነገራችን ላይ ከበፊቱ ራሱ እንደዚሁ በትዳር ማሳወቅ ሆነ ወይንም ደግሞ መፈራረም አልነበረባቸውም ብዬ አስባለሁኝ ግን ደግሞ እነሱም በጣም ብልጥ ናቸው ይህ ሁሉ ነገር ይህ ሁሉ የሰራችውን ስራ በራሷ ባይኗ እብድ ቀውስ እንድትሆን ነው የፈለጉት በእርግጠኝነት ማለት ነው የቃሊብ አባቷ ልክ እንደዛ ነው የሚፈልገው እሷን መማታትም ሆነ የሆነ ነገር ጉዳት ራሱ ማድረስ የለብንም ግን ደግሞ እያየናት እንድታብድ እንፈልጋለን በማለት እንግዲህ አሁን ላይ በዚያ መልኩ ይመስለኛል የቃሊብ አባት ያሰበው ማለት ነው በእርግጠኝነት አሁን ቤቱ በስሙ ሆነልኝ ብላ በጣም የምትንጠራራበት እና በቃ ቤቱ የኔን ወስጃለሁ አጭበረበርኩት ብላ ልታስብ ትችላለች። ግን ደግሞ ሀሰተኛ ወረቀትና እንዲሁም ደግሞ ቤቱ የእሷ እንደልከሆነ ስታቅ በስተመጨረሻ እጅግ በጣም ነው የምታብደው ማለት ነው። ምክንያቱም እዚህ ቤት የገባችው የእነሱን ንብረት በራሷ ለማድረግ ወይንም ደግሞ ሚስት ሆና ለመካፈል ነበር የገባችው ማለት ነው። ግን ደግሞ የቃሊብ አባት በጣም ጎበዝ እና ታታሪ ስለሆነ እጅግ በጣም ደስ የሚለው ነገር ያሉትን ንብረቶችን በሙሉ በቃሊብ ስም ራሱ እንኳን አንድ ነገር የለም ማለት ነው እና በእሳቸው ስም ነው ያደረጉት። ያን ጊዜ ታሞ አንዳንዴ ሲወጡ በነበሩበት ሰዓት ያለውን ነገር ወይም ደግሞ በቃሊብ ስም ያለውን ራሱ ወደ ራሳቸው ስም አዝረውታል ማለት ነው። ስለዚህ ምንም ያክል እንትን ብትል ራሱ በትዳራቸው መካከል ቢፋቱ ራሱ ምንም ነገር ቃሊብ ስለሌለው ምንም አይነት ነገር እዛ እንኳን ልትወጣ አትችልም ማለት ነው። ዳኒ ደግሞ የድፍረቱ ድፍረት እንግዲህ የቃሊድ አባትን በራ በድረኝ ማንም ሳይሰማ፣ እሱም ደግሞ በነገራችን ላይ በጣም የሚተጫወቱ ያሉት አሁን የቃሊባ አባት ምንም ነገር አያስታውስም፣ አያውቅም ምናምን ነገር ብለው ይመስለኛል ማለት ነው። እና እሱ ደግሞ እጅግ በጣም የጠየቀው ብር በጣም የሚገርም ብር ነው ማለት ነው። እና የሆነ ስራ መስራት እፈልጋለሁኝ እና ተሎ ብሩን እመልስላለሁ። ማንም እንዲሰማ አልፈልግም። የምታበድረኝ አንድ አራት ነጥብ አራት ሚሊዮን አራት ነጥብ ማለት አራት ሚሊዮን ነው አራት ነጥብ ማለት ያው አራት ሚሊዮን ብር እንድታበድረኝ እፈልጋለሁ፣ በማለት እንግዲህ ሲናገር የቃሪ ወባት እጅግ በጣም ከት ብሎ ነበር የሳቀው ማለት ነው። ምክንያቱም ትንሽ ብር አልነበርም የጠየቀው አራት ሚሊዮን ማለት እጅግ በጣም ብዙ ነው ማለት ነው እና በአንድ ወር ውስጥ እመልስልሃለሁ፣ ብሩን ስመልስልህ ሳመሰግንህ እነሱ ሌሎቹ ማወቅ ይችላሉ። አሁን ላይ ግን ማንም እንዲያውቅ አልፈልግም ብሎ እንግዲህ እሳቸውንም ለማጭበርበር ሞክሯል ማለት ነው እና ከት ብሎ ነበር የሳቀው። እሺ እስኪ አያለሁኝ በማለት እንግዲህ ነገሮችን በሙሉ በዝምታ አልፏል ማለት ይቻላል ማለት ነው። እና እንደ ቀላል ነገር ነው ዝም ብሎ ትልቅ ብር የጠየቀው ማለት ነው። እና ያላቸው ነገር አንድና አንድ ስለ ብር ጉዳይ ነው። የሰውን ብር ለራስ ለማድረግ የሰውን ብር ማለት ነው ያለፉበት ላብ ለራስ ለማድረግ እንደዚህ ያክል በውሸትና እንደ በስግብግብነት መጣጣር በጣም ከባድ ነው። ምንም ላላወጣንበት ብር ማለት ነው ለራሳችን ለማድረግ እጅግ በጣም የሚጋጋጡበት ነገር በጣም ነው የሚገርመው ማለት ነው። እና በወጣትነት እድሜያቸው ሁለታቸውም ወጣት ናቸው፣ መስራት የሚችሉ ናቸው። እና የሰው ነገርን ባይጠብቁና በራሳቸው ቢሰሩ እጅጉን መልካም ነበር። እንግዲህ መጨረሻቸው ያው ውርደት መከናነብ ይሆናል ማለት ነው። በነገራችን ላይ ትሁት እንዲሁም ዳኒን ስትመክረው ነበረ፣ ምክርኛ አላት ማለት ነው ምከሪኝ በማለት እንግዲህ ወደ እሷ ጠጋ ብሏል። እሷም እጅግ በጣም ለሱ ጠቃሚ የሆኖችን ነገሮችን ከበፊትም ከአሁንም ስትመክረው ነበር። በነገራችን ላይ ለዳኒ ብቻ አይደለም ራሷን ለትሁት ማለት ነው ያልሆነ አጉል ቦታ ላይ እንደምትወድቅ አሁንም ደግማ ደጋግማ ትሁት እየነገረቻት ነው ማለት ነው። ግን ደግሞ ምንም ልትሰማ አልቻለችም ማለት ነው እና በስተመጨረሻም በእርግጠኝነት እንግዲህ ቃሌብም አሁን ያለውን ወይንም ደግሞ ሄዶ ምንም አይነት ነገር አይመታቸውን ብዬ አስባለሁ። ግን አባቱ እንዳሰበው ማለት ነው ሁሉ ነገር ይሳካለታል። ሁለታቸውም እጅግ በጣም ነው የሚያብዱት ብዬ አስባለሁ። በተለይ ቲና ማለት ነው። በተለይ ቲና። ዳኒ እንኳን ያሁ ነገሮችን በሙሉ ከአሁኑ መጠራጠር ስለጀመረ ምናልባት እንደሚሸውዱት እና ያልሆነ ነገር እንደሆነ ይረዳል እና ነገሮችን እንትን ይላል ብዬ ያስባለሁ። ይገባዋል ብዬ ያስባለሁ። ምክንያቱም ደግሞ ደጋግሞ አሁንም ድረስ እየመከራት ይገኛል ትሁትን ማለት ነው። እና እኔ ግን ጤነኛ ነው የሚመስለኝ፣ ምንም ነገር በሽታ የለበትም እያለ ስለ ቃሌ ባባትም ሲናገር ነበረ ማለት ነው። እና እነሱ የተጫወቱብን ይሆናል ብሎ ነው አሁንም የሚጠረጥረው። ቲና ግን ምንም አሁንም ምንም በቃ ያልተነቃባትና እሷ ብልጥ ብልጥ እንደሆነች ነው የሚሰማት ማለት ነው። እና መጨረሻ እንግዲህ ውርደቷን የምትከናነብ ይሆናል ማለት ነው። ግን ያው ቃሌብ እንደዚህ ሁኖ እንደገባ ወይንም ደግሞ እነሱን ለማጥናት ወደ እነሱ ተመልሶ አክስት ሁኖ እንደገባ ነገሮቹ እንዳይጋለጡ ብዬ ፈራለው ማለት ነው እና ውድ ቻናሌ ተከታታዮች፣ ቤተሰቦቼ በያላቸው በሰላማቸው የብዛልኝ ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። እንግዲህ ግፈኛዋ ሚስት እና እንዲሁም ደግሞ የሰራተኛዋ ፍጥጫ ተከታታይ ድራማ ያው አስተማሪ ነው። እውነት ለመናገር የሰው ነገር መመኘት እንደሌለብን ራሳችን ጥረን ግረን ማግኘት እንዳለብን የሚያሳይ ቪዲዮ ነው። ክፉ ያደረጉትም እንደዚሁ ያው መጨረሻቸው እንደማያምር መልሶ እነሱ ላይ እንደሚደርስባቸው ነው እንግዲህ የምናየው ማለት ነው። እና በጣም አስተማሪ ድራማ ነው ተከታተሉት ለማለት ወዳለሁ። በያላችሁበት በድጋሚ ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።